የአፍሪካ መዲናና የዓለም የዲፕሎማቶች ከተማ የሆነችው አዲስ አበባ ለዓመታት በሚመጥናት ልክ ሳትገነባ በተለይም ነዋሪዎቿ የሚያነሳቸው የልማት ጥያቄዎች በሚፈልገው ልክ ሳይመለሱላት ቆይቷል። በዚህም አዲስ አበባ ብቻ ሳይሆን ከተሞች እስከ መረሳት ደርሰው እንደነበር ያነሱት ከኤኤምኤን ጋር ቆይታ ያደረጉት የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ናቸው። ያው አስቀድሞ የነበረው ስርዓት ከተሞችን መርሳት የሁከት የፖለቲካ አለመረጋጋት ማዕከላት ናቸው በሚል ከተሞችን የመርሳት አይነት ሁኔታ ነበር የነበረው። በዚህ ምክንያት በከተሞች የነበረው ኢኮኖሚ እንቅስቃሴ የተዳከመ እየሄደ የነበረበት፣ ህገወጥነት የተስፋፋ የነበረበት ን በከተሞቻችን የነበረው ማህበራዊና ፖለቲካዊ ሁኔታ በከፍተኛ ሁኔታ እየተባባሰ የሄደበት ሁኔታ ስለነበረ ይሄ ለውጥ መምጣት፣ እውነትም ለውጡ አዲስ አበባን ሙሉ ለሙሉ የአዲስ አበባን ነባሪ ሁኔታ እንዲቀየር ምቹ ሁኔታ የፈጠረ ነው። የዛሬ ሰባት ዓመት የለውጡ መንግስት በሰራቸው ስራዎች በሁሉም ዘርፎች ለውጦች እየተመዘገቡ ከተማዋም ደረጃዋን የምትመጥን እንድትሆን አስችሏታል። የሚሉት ኢንጂነር ወንድሙ ለአብነት በቆሻሻ አወጋገድና መልሶ መጠቀም የመጣው ለውጥ ማሳያ ስለመሆኑ ያነሳሉ። እንግዲህ አዲስ አበባ ዋነኛ ችግር የነበረው የንጽህና ችግር ነው። እንግዲህ በወቅቱ የነበረው ቅድም ሳነሳ እንደነበረው ሰባ አምስት በመቶ ብቻ ነበረ ቆሻ የመሰብሰብ አቅማችን የነበረው። ይህንም በለውጡ ዘመናት በተሰራ ከፍተኛ ስራና የህዝብ ንቅናቄ ስራ አሁን ያለንበት ደረጃ ወደ ዘጠና ስድስት በመቶ ማድረስ ችለናል። ከዚህም ባለፈ እንግዲህ የቆሻሻን ማስወገድ ብቻ ሳይሆን ቆሻሻን መልሶ መጠቀም ላይ ሁለት ፐርሰንት ብቻ ነበር ቆሻን መልሶ መጠቀም ላይ የነበረው ንቅናቄ። ቆሻ መልሶ መጠቀም እንግዲህ ቆሻ ሀብት ነው ከምንለው እሳቤ ባሻገር ወንዞቻችን እንዲበከሉ አካባቢዎቻችን በቆሻሻ የተሞሉ እንዲሆኑ የቆሻሻ ማስወገጃ ቦታዎቻችን ያለልክ እንዲሞሉ ከነዛም አልፎ ደግሞ ከዛ የሚወጣው ቆሻሻ በአካባቢ በአካባቢው የሚኖሩት ማህበረሰቦቻችንም የጤና እክል እየሆነ የሄደበት አይነት ሁኔታ ነበረ። ያንን ችግር ለመፍታት ዋነኛ ስትራቴጂ አድርገን የነደፍ ነው፣ የቆሻን መልሶ መጠቀም አቅማችንም በከፍተኛ ሁኔታ ማሳደግ አለብን በሚል ወደ 12 ፐርሰንት አሁን ማድረስ ይችላል። የከተማዋን ነዋሪዎች ለእንግልት ሲዳርግ የነበረው የሲቪል ምዝገባና የዜግነት አገልግሎት አንዱ ዘርፍ እንደነበር ያነሱት ኃላፊው፣ አገልግሎቱን ዲጂታል በማድረግ ከተለያዩ ተቋማት ጋር በማስተሳሰር ጭምር የመጣው ለውጥ ሌላው ያለፉት ሰባት ዓመታት የስራ ውጤት መሆኑንም ያነሳሉ። ህዝብ የሚንገላታበት ተገቢውን አገልግሎት ፈልጎ ተገቢውን አገልግሎት የማያገኝበት ብዙ ያልተገቡ ነገሮችም ጭምር የሚፈጸሙበት ተቋም እንደነበረ ይታወቃል። ይህን ተቋም ትራንስፎርም ማድረግና እዚህ ተቋም ላይ የነበረውን ችግር መፍታት አብዛኛውን የአዲስ አበባን ችግር ይፈታል የሚል እሳቤ ተይዞ ነው እንግዲህ በለውጡ ዘመናት የተሰራው። ለምሳሌ በዲጂታል አገልግሎት ከመስጠት ጋር ተያይዞ እስቀድሞ በነበረው ስርዓት የነበረው ከ760 ሺህ ያልበለጠ ዲጂታል አገልግሎት ያገኙ ዜጎቻችን ነበሩ የነበረው አሁን በእነዚህ ሰባት ዓመታት የተሰራውን ስራ በምናይበት ጊዜ ደግሞ ተጨማሪ ሁለት ሚሊዮን የሚጠጉ ዜጎቻችን የዚህ ዲጂታል ስርዓት ተጠቃሚ እንዲሆኑ ማድረግ ሁለት ነጥብ ሰባት ሚሊዮን አካባቢ ደርሷል ማለት ነው። የዚህን ተቋም አገልግሎት ፈልጎ የሚመጡ ብዙ ተቋማት አሉ። ለምሳሌ መሬት ጋር ብንሄድ መሬት እያንዳንዱ የመሬት አገልግሎት ከማንነት ጋር ይያያዛል። ለመሬት አገልግሎት ደግሞ በዋነኛነት መስፈርት ሆኖ የሚቀርበው መታወቂያ ነው። ሰው ከዚህ ጋር ተያይዞ ያለውን ችግር ለመፍታት መታወቂያ በግል ከመጠየቅ ይልቅ የመሬት አገልግሎትን ከወሳኝ ኩነት ጋር ወይም ደግሞ ከሲቪል ምዝገባ ጋር የማሳሰር ስራ ተሰርቷል። ንግድ ምዝገባንም እንደዚህ በተመሳሳይ የሰንዶች የማረጋገጥና ምዝገባ አገልግሎትንም ከዚህ ተቋም ጋር የማሳሰር ስራ በቀጣይነትም እንግዲህ ታክስን፣ ኢምፕሎይመንትን፣ የቤት ኪራይን እንደዚህ እያል አዲስ አበባ ውስጥ ያለ ወደ 13 የሚጠጉ አገልግሎትን ከዚህ ሲስተም ጋር ኢንቴግሬት የማድረግ ስራ እንሰራለን ብለን የተጀመረ ጅምር አለ። ከተማዋ ሌላው የነበረባት ፈተና የውሃ አቅርቦትና ስርጭት ነው። ይህንን ችግር ለመፍታት አስተዳደሩ በወሰዳቸው እርምጃዎችም እለታዊ የስርጭት ምጣኔን ከ525000 ሜትር ኪዩብ ወደ 792000 ሜትር ኪዩብ ማሳደግ ተችሏል፣ ያሉት ስራ አስኪያጁ እጥረቱንም ሆነ ስርጭቱን ዘላቂ መፍትሄ ለመስጠት በትኩረት እየተሰራ ስለመሆኑም ይናገራሉ። የአዲስ አበባ አጠቃላይ የውሃ የማምረት አቅሙ የነበረው ከ525000 ሜትር ኪዩብ ፐርዴይ በላይ አልነበረም። ባለፉት ሰባት የለውጥ ዓመታት በተሰራው ስራ ይህንን አቅም ወደ 792 ሺህ ሜትር ኪዩብ ፐር ዴይ ማድረስ ተችሏል። ከዚህም ባለፈ እንግዲህ አንዱ በውሃ ተደራሽነት ላይ ያለው ፍትሐዊ ክፍፍልም ጭምር ነው። በውሃ መሰረተ ልማቶቻችንም ላይ ያለው የብክነት መጠንም ጭምር ነው። አጠቃላይ በተቋም ውስጥ የነበሩ የአገልግሎት አሰጣጥ ችግሮች የነበሩ መሆኑ ምክንያት ፍትሐዊ ተጠቃሚነት ላይ በተለይም በውሃ ላይ ከፍተኛ ችግር የነበረበት አይነት ሁኔታ ነው ያለው ይህን ችግር ለመፍታት እንግዲህ አንዱ የውሃ የማምረት አቅማችንን ማሳደግ ነው። እንግዲህ አጭር ጊዜ መፍትሄ ተደርጎ የተወሰደው እ ባለፉት ሰባት ዓመታት ወደ 125 አካባቢ የሚጠጉ አዳዲስ የውሃ ጉድጓሮች ተቀፍረው ቅድም እንደገለጹት ከ525 ሺህ ወደ 792 ሺህ ሜ ኪ አካባቢ የሚጠጋ የውሃ ማምረት አቅም ላይ መድረስ ችለናል። ከዚህም ባለፈ ዘላቂነት የአዲስ አበባን የውሃ ችግር የሚፈቱ ፕሮጀክቶችን መስራት መቻል አለብን በሚል የነ ገርቢ የነ ስቢሉ የነ አሌልቱ የሚባሉ ትላልቅ ግድቦችን በመገንባት ከዚህም በላይ ማሳደግ መቻል አለብን፣ የሚል ስራ እየተሰራ ነው ያለ። በሌላ በኩል ከተማዋ ከአደጋ ስጋት ቅነሳ አንጻር ለውጦች እንዲመዘገቡና አንድም ተቋማዊ ሪፎርም ከማድረግ በሌላ በኩል ደግሞ የአደጋ ተጋላጭነትን ምጣኔን ለመቀነስ የቅድመ መከላከል ስራዎችና መሰረተ ልማት ዝርጋታ ስራዎች በመከናወናቸው ተጨባጭ ለውጥ ማምጣት የተቻለበት ስለመሆኑም ኃላፊ ያነሱት። በተለይ የኮሪደር ልማቱ አደጋ ቅነሳው ላይ የአንበሳውን ድርሻ እንደሚይዝ በመጠቆም እንግዲህ አዲስ አበባን አጠቃላይ ከለውጡ በኋላ ሪስክ ማፑ ፕሮፐርሊ ማፕ ተደርጓል። የትኞቹ አካባቢዎች ናቸው ለጎርፍ አደጋ ተጋላጭ የሆኑት? የትኞቹ ቦታዎች ናቸው ለትራፊክ አደጋ አጋላጭ የሆኑ ሁኔታዎች አሉት? የትኞቹ ቦታዎች ናቸው ለእሳት አደጋ አጋላጭ የሆኑ ሁኔታዎች አሉት የሚለውን ኮምፕሊትሊ ሪስኩን ፕሮፐርሊ ማፕ አድርገናል። እንግዲህ የተጋላጭነት ነቲያቸውን ከለየን በኋላ ቀጥሎ የመጣው ይህን ተጋላጭነት መቀነስ የሚያስችል ስራ ከሌሎች ባለድርሻዎች ጋር ሆኖ በጋራ መስራት ነው። ከዚህ አንጻር በአዲስ አበባ ውስጥ የሚሰሩ መንገዶችም ከነዚህ የድሬኔጅ ተፋሰስ ማስተር ፕላን ጋር የተሳሰሩ እንዲሆኑ የማድረግ ስራ በመስራት የጎርፍ ተቃላጅነትን በከፍተኛ ሁኔታ መቀነስ የሚያስችል ስራ ሰርተናል። ከዛም ባለፈ እንግዲህ አንዱ አዲስ አበባ ውስጥ በከፍተኛ ሁኔታ የሚታየው የእሳት እና ሌሎች ድንገተኛ አደጋ ተጋላጭነት ጉዳይ ነው። እነዚህ የተለዩ ሆትስፖቶች አሉ። በእነዚህ ቦታዎች ላይ በተደጋጋሚ ህዝቡን ግንዛቤ ማስጨበጥ ስራ ነው በዋነኛነት እየተሰራ ነው ያለ ነው። ከዚህም ባለፈ እንግዲህ ባለፉት ሁለት ዓመታት ደግሞ አዲስ አበባ ውስጥ የሰራነው ስራ አለ። በተለይም ካዛንችስና ፒያሳ አካባቢ የነበሩ አደጋ ቢገሰት እንኳን አደጋውን መከላከል የሚያስችል በቂ መሰረተ ልማት የሌላቸው እነዚህ ሰፈሮችን መልሰን እናልማ በምንልበት ጊዜ የህዝባችንን ህይወት እንቀይር እዛ አካባቢ ያለ ያለውንም የአደጋ ተጋላጭነትንም ሁኔታ እንቀንስ በሚል የሰራነው ስራ ነው እንዳያችሁት እንግዲህ እነዛ ሻንቲ የነበሩ መንገድ ያልነበራቸው ምንም አይነት መሰረተ ልማት ያልነበራቸው በከፍተኛ ሁኔታ አደጋ ተጋላጭ የነበሩ ሰፈሮቻችን በኮሪደር ልማትና በመልሶ ማልማቱ ምክንያት እነዚህን አደጋዎች መቀነስ የሚያስችል ስራ ሰርተናል። ከዚህም በተጨማሪ እንግዲህ አንዱ ትልቁ የኮደ ልማታችን ይዞልን የመጣው ትሩፋት የአደጋ ጊዜ መሰረተ ልማቶችን ማሳፋት ላይ ነው። በከተማዋ ሁሉም አይነት የመሰረተ ልማት ስራዎች ውጤታማ እንዲሆኑና የከተማዋ ነዋሪ የመሰረተ ልማት ጥያቄዎች ምላሽ እንዲያገኙ የገቢ አቅም ማሳደግ ዋና ተግባር ነው ያሉት ዋና ስራ አስኪያጁ፣ በዚህም በዘርፉ በየአመቱ እድገት እየተመዘገበበት ስለመሆኑም ጠቁመዋል።